እሷ ለአምላኳ በጥዑም ዜማ ቅኔን ትቀኛለች። መዝሙር ማለት ለእሷ ሕይወቷ ነው። በደስታ ሆነ በችግር ማዕበል ውስጥ ሆና በሚስረቀረቀው ድምጿ ማንጎራጎር ልማዷ ነው። እግዚአብሔር በሰጣት የዝማሬ ጸጋ ግና ከልጅነቷ ጀምሮ ስታገለግል ቆይታለች። ከዩኒቨርሲቲ በኋላ ሙሉ ጊዜዋን በመስጠት በዝማሬ ለአምላኳ ቅኔን ስትቀኝ የነበረችው ዘማሪት የምስራች ስምዖን እድሜ ተጨምሮላት አብልጣ ልታዜም መዝሙሮችን ደርሳ የምስራቹን ወንጌል ለመስበክ ብዙ ህልምም ነበራት። ብዙ የመኖር ጉጉትና ናፍቆት የነበራት የምስራች ባጋጠማት መማልጋ ላይ ሆና እንኳን በምታስተላልፋቸው መልክቶች ለትውልድ መጽናኛ መሆን ችላለች። የምስራች ሰዎች ካዩላት ይልቅ እግዚአብሔር ያየላት ይበልጣልና እንደ እግዚአብሔር ሐሳብ፣ በክብር ወደ አባቷ ተሰብስባለች። በዛሬው ዕለትም በትውልድ ከተማዋ አርባ ምንጭ በሺዎች የሚቆጠሩ ሰዎች በተገኙበት ስራ ተቀብሯ ተፈጽሟል። ከዚህ ዓለም ድካም ድንገት ታርፊያለሽ ብባል እንኳን የዘማሪ ታና ተክሌን ሀብተ ሰማይ የሚለውን ዝማሬ ለመጨረሻ ጊዜ ይዘምራሉ በማለት በአንድ ወቅት በነበራት ቃለ መጠይቅ የተናገረችው የምስራች የሰማዩን አስቀድማለችና፣ በሽኝቷም ወንጌል ተሰብኳል። ወላጅ አባቷ አቶ ስምዖን ቶሎም በልጁ ሽኝት ወንጌል በመሰበኩ ምስጋና አቅርበዋል። ሞታለች፣ በጣም አዘኛ ነበረ። ዛሬ ግን ከሞት እንደተነሳች አረግን የሞት ሽኝት ሳይሆን ይሆናለ ትልቅ ሰርግ ወይ ምረቃ ፕሮግራም እንደሆነ ነው የተገነዘብኩት። በጣም ልዩና አምር ነበረ። እጅግ በጣም ነው የተደሰትኩት። እግዚአብሔር ዘመናችሁን ባለቤታችሁ ሰላሙን ይስጣችሁ። ይየኑ ዘማሪት የምስራች ሰው አክባሪ፣ በአገልግሎቷ የተወደደች የልጅ አዋቂ እንደነበረችም ቤተሰቦቿ ተናግረዋል። ከትንሽነቷ ጀምራ ፈጣኝ ሰው አክባሪ ሳቅታ በለተኛ እና ታዛዥ አስተዋይ ከቤታችን እዚህ እንደነበረች ነው የነበረች ልጅ ነበረች። እስከ ዩኒቨርሲቲ ድረስ በደችበሳት ሁሉ ብርቱና ትጉ ተማሪ ነበረች። ከዛም አልፎ የዝማሬ ፕሮግራም ከጀመረችበት ጊዜ ጀምሮ ጥሩ ድምፅ ያላትና በህዝብ ዘንድ ተቀባይነት ያገኘች ልጅ ነበረች። የምስራች እህት ታናሽቷ ነ የሚ ለእኔ በጣም ምርጥ ነች። ትንሽ ነች፣ ግን በጣም ብዙ ስራ ትሰራለች። ደምላላቅ ልጅ አዋቂ ናት። ሚ ውቴነ ምላት ቴነ ምላት መካሪ ነች። ታዝናናኛለች ሳልናገር ምንም ሳላወራ ትረዳኛለች። ካፍቶሽ አልትለኛለች በጣም ነው የምወዳት። እኔ ብዙ ነገር አይነት ሌሎች ቶች እንደሚመክሩን ለምትመክራኝ እና ብዙ ነገር አስተምራኛለች ወደ ክፎር መንጋድ እንዳልሄድ እሱ ነገር ጥረት አድርጋለች። እና ያላት ፍቅር የተለየ ነው ይለያል። እና ይሄ ነው በደንብ አድርጎ ማስለቅሰኝ መሄዳ። በእርግጥ እኛም ሄዳችን ወደ ሰማይ ቀር እና የሄደችው ወደ አባቷ ነው፣ ወደ አገለገለችው አባት የእህቷን ዘማሪት የምስራች ስምዖንን ለወንጌል የነበራትን ቅናትና ትጋት የምትገልጸው ታናሽ እህቷ ሳምራዊት ስምዖን በዝማሬ አገልግሎት እህቴን እተካታለሁ ስትል ትናገራለች። በስጋ ስለተለየችኝ እንጂ ይህ ሰርግ ነው፣ ሀዘን አይደለም። እውነት በጣም ደስ ብሎኛል። እናፍቃለሁ። እንደዚህ አይነት አገልግሎት እውነት እኔ እተካታለሁ። አምናለሁ። እግዚአብሔር ሰጥቶኛል ድምፅ፣ እተካታለሁ። አልበመል መዘመር ነው የምፈልገው እኔ ጌታም ስክሬ አስደስታት አለው ዘምሬ አስደስታት አምናለው ደግሞ ከዘማሪት የምስራች ህይወት እግዚአብሔር በሰጠው እድሜ ትውልድ ወንጌልን አገልግሎ ማለፍን ሊማር ይገባል ሲሉም የዘማሪት የምስራች እህቶች ገልጸዋል ትውልድ ያው እግዚአብሔርን በመፍራት በመጓጓት ጊዜውን ሳያጠፋ በእግዚአብሔር እንደዚህ ጊዜውን ሰውቶ ብሄድ ምንም መሞት አይደለም፣ አንቀላፋት ነው። ከች በኃይልና በስልጣን እግዚአብሔር እየተሰበከ እሷን ወደ መካነ መቃብር የሸኘንበት ጊዜ ነው። እሷ እንዳገለገለችው አገልገል የሁላችን አዘን እሷ እና እሷ እንዳገለገለችው እነሱም መደም ከሳ የበለጠ አገልገል አለባቸው። የዘማሪት የምስራች ህይወት ለማትረፍ በገንዘብ በጸሎትና በተለያየ መንገድ ድጋፍ ላደረጉ ኢትዮጵያውያን ቤተሰቦቿ ምስጋና አቅርበዋል።